አንድ እንደምን ነው? ስምንት፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ፣ አስር እንዴት ነው የምትቆጥረው፣ ብራዘር? ሶስት ስመጣ አንድ ነው እንደ የምትለው፣ ግራ ስለገባኝ ነው እንዴ። እየቆጠርክ አሁን ሀያ እየደገምክ፣ እየቆጠርክ ማርያም ሀያ ሁለት ሀያ ሶስት ሀያ አራት ሃያ አምስት ሀያ ስድስት ሀያ ሰባት ሀያ ስምንት ሀያ ዘጠኝ ሰላሳ ስንት ነው?

ኦ ሜን ያስገባው ማኑ ገብቷል። ከገባሽ ንገሩኝ ከገባ ንገሩኝ። አኬራችን አኬራችን እኮ ያቺ መነጽር ነች። አኬራችን እቺ መነጽር ነች። ጋይስ አኬራችን እቺ መነጽር ነች አባቴ አኬራችን እቺ መነጽር ነች ሌስጎ ታብ ዘ ስክሪን ጋይስ ሌትስ ጎ ሁላችሁም ፕሮፋይል ላይ ያለችው ልብ ቅር ሁላችሁም ታ ስ ጋይስ አንተ ፍላወርዝ አብዝታችሁ ላኩም፣ ይሞላል ጋይስ፣ እያያችሁ ነው፣ እየሰማችሁ ነው፣ ካሁን አራት ሺ ደርሰዋል። አሁን መዘጋጀት አደጉም፣ በደንብ መተጋገዝ ቲም ወርክ ቲም ወርክ፣ እናድርገው፣ እንተጋገዝ ገይሱ ሁላችንም ከተጋገዝን ነው የመቱ ይመስሏቸዋል የምሬ። ስምሽን ሳይጠራ እንዲሁ ማለት ነው፣ በቃ የቲክታክ መንድር በሌላ ነገር ሳይሆን ማይ ሲስተር ኢስ በሳምንት አንዴ ችግር የለውም ጋይስ፣ ኖርማል ነው፣ ኖርማል ነው፣ ኖርማል ነው። አብሮ እንኳን የሆነ ነገር እየተፎካከረ እንዳንሄድ ያው እዛ በዝግጅት ስለሆነ ምን አባታችን እናድርግ። ምንድን ያልከው? ቅድም በሳምንት ምንድን ያልከው? አልሰማሁም። በሳምንት ነው ወይም ገቢው ላይቭ ሎ ስላልሆንን አንተያይም ብዬ ነው

ቅጣት ፣ አንደኛው ቅጣት እንደተለመደ ሻወር ሻወር ምግባት አለበት፣ ልብስ ሳትቀይር ከነልብስ። ሁለተኛ ተቀጠቀጥኩኝ ተጨፈጨፍኩኝ የአሌክስ ፋሚሊ አልችላቸውም ብለህ እየተንበርክከህ በንብርክክ ይህ በር ድረስ ትመላለሳለህ ሀያ ጊዜ። ሶስተኛ ደግሞ እጅን ወደ ላይ ወደዚህ ላይክ በሌላ ነገር እንዳታሱት እንደ ሙስሊሞች ቁጭ በተቀው እና እግራቸውን አጥፈው እንደዚህ መሬት ላይ ያ እዛ ብለ እርዱኝ ትላለ። ችግሮኛ ስራ ይሄ ነው ትላለ ምሮ ዋናው ቁጭ ብዬ ቸግሮኛል እርዱኝ ማለት ነው አይደለ ሌላ ነገር አይደለም ይሄም ብቻ ነው ምት ቸግሮኛል እርዱኝ ምናምን ነገር ነው ምለው ቁጭ ብዬ በቃ አይደለ ይሄም ብቻ ነው ምንም ነገር ባረግ እንዳይደብረ ነው ለምሳሌ አሁን ኮፍያ ባረግ ኮፍያ ምናምን አድርግ የሚመጣ ችግር የለውም ነው ይሄ ደግሞ ፀ

ቸግሮኛ ልርዱኝ። ኦኬ፣ አሁን ችግሮን መጀመሪያ ጌሙን ጀምሮ ከተቀጠው በኋላ ነው ጀምረው። ቸግሮኛ ልርዱኝ። ያራዳ ልጆች ቸግሮና፣ ቸግሮና፣ ቸግሮና፣ ቸግሮና ልርዱን። ያው ጊዜ እንግዲህ ምን ይደረግ ቸግሮናል ቸግሮናል ቅጣት ነው። እርዱን እርዱን እርዱን ጋይሶች ቸግሮናል ቸግሮናል ቸግሮና ቸግሮና ጋይሶች ል ና ነው ግን ሲንግል ለመልቀቅ ነው። አባትህ ነኝ። ጋይስ አሁን ድጋሜ ከተሸነፍን እናቴ ትሙት። ጋይስ አረ አረ ጋይስ እዛ በዝግጅት እኮ ነው። በዝግጅት ነው ጋይስ። እንጀምርሻ ጨዋታውን ከበድ ያር ግላብ ስለሌለ ምን ስለሌለ ከዛ ላስት ነው እሺ፣ ጋይስ ላስት ቀተነው እንወጣለን። እሺ፣ ወይ መጨረሻ ነው፣ ችግር የለውም እሺ፣ ጋይስ እሺ፣ ሌትስ ጎ ሁላችንም፣ ሁላችንም ኤቭሪባዲ ታፕ ዘ ስክሪን ፕሮፋይል ላይ ያለችው ልብ ቅርጽ እስከምትሞላ ድረስ ሁላችሁም ታፕ

ሰንብዶ መውጣት አለበት። በቃ ደንግጦ መውጣት አለበት። እየ መጨረሻ ሌስኮ ወይኔ፣ ወይኔ መጡ መጡ። ሌስኮ ጋይስ ቲንክ ሶ ማች ሌስኮ

አጋጣሚ ነው። ጌም ተጮተን ግላፍ ቢኖር ወንቢል መንቢል እንጮት ነበር ጋይስ። ግን እንዴ ትሪፕል ኤ እንደዚህ እየተነጠረብን እንዴ ነው? አሞራው ተጮች እንጂ እየተጫወትኩ ነው። ዝምተኛ ነሽ። የት ነው የምትኖረው? ግን አዲስ አበባ ነው ወይስ ሴት ነው እኔ የት ኤርትራ? ያስታወራነዋል እኔ ሊቢያ ነው። የት ሊቢያ? አሪፍ ነው። እንዴት ነው አሁን ብዙ ልጆች እንትን ይላሉ ነበር በሚሰማው ነገር ምናምን ምናምን። እኔ ለብዙ ልጆች ራሱ ቪዲዮ ሰርቻለሁ ሃርዶ ነዋል አይደለ ምን አይ ብዙ ኢትዮጵያውያን ምናምን የሚያወሩኝ አሉ እና አር ሀርድ ሆኗላ በጣም በጣም ተጠንቀቂ አንቺ ኦኬ ሰው አንደኛ ቅጣት ሻውር ሁለተኛ ቅጣት የአሌክስ ፋሚል አልችላችሁም ማለት አለብህ ሰላሳ ጊዜ ስትሄድ ሰላሳ ጊዜ ስትመለስ ወደ በሩ ጥግ ድረስ ማለት ነው። እንደዚህ ብለህ የአሌክስ ፋሚሊ አልችላችሁ ቀጠቀጣችሁ ትላለ። ሶስተኛ ሀገር ነው ሱዳን መረተፋቱ አርገው ያለው ቲሸርት እንደዚህ አርገገደለ ካሜራ ፊት ሳትቀይር እዛው እያለ ከነ ሰውነት ወይ መነጸሩ። ቅድም ክብር የሚነካ ቅጣት ምናምን አልተባባልም። መነጸሩ ስበር እኮ ፕሮሞሽን ነው። ፕሮሞሽን ስል እኔ አሁን ላይ ኢትዮጵያ ላይ የሚሰራውን ነው ምነግር ቁም ነገር ስቶሪን አሁን ኢንስታግራም ገብተ ማየት ትችላለን። እና ላይቭ ስገባ ይህንን አሁን የዛሬ መነፅር እያየ ነው አደለም፣ መነፅሮች ምናምን ነገር ክላሲክን ብራንድን ፕሮሞት እያደረግኩ ነው። እና ይህን መቅደድ ማለት እዛ ጋር ሌላ ነገር ስለሆነ ባለፈውም ከዜድ ጋርም ትንሽ ራሴ ከስራው ባህር ወጣ ብዬ እና ቀየር አድርጊ። ሶስተኛ ኦኬ፣ ወንበሩን ተሸክመው ለሁለት ደቂቃ አደብሮ በጣም ከባድ ነው። ይሶች ያበሰብሰን ነው እናቴ ትሙት። በአንዳንድ ጊዜ ሁለቱ አይሆንም፣ ግዴታ ሻወሩ ነው የሚሆነው

የሚገርም ግጥም አለ። ጎፈንድሚ አዘጋጅ ያለው ጋዎች ጎፈንድሚ ታዋጡልኛ አላችሁ ምድር ከሰማይ ቢደበላለቅ

ትልቁ ነው አሁን እንደሌለና እንዳለ ማለት በመጀመሪያ አሳየ። ያው ያዩ ነው። ያው ሁለተኛውም ክፍል ቀይ ትንሽ ይሄው እየቀዳው ልቀ እንትል ልበል በቃ በዛ በዛ፣ ጆክ አስር ጊዜ ያፍስስ ተውላችን ተበላሸ። በቃ ነገ ነገ ነገ ቀረጻ አለ። እንግዲህ እያየ ነው አይደለ? ወደ ከነገ ወዲያ አዘዋወረው

በቃ አብራ ዘሬ እኔ እኮ ሞዴ ነው ሶስት ጌም ምናምን ብለህ ጨዋታውን የሆነ ዲፕ አደረክብኝ እንጂ እኔ ኖርማል እየተሳሳክ እየተጫወትክ ኖርማል እኮ ነው መቀጣት ነው።